እግዚአብሔር ይመስገን። አሳ እያጠመድን ነው አይደል የሚባለው? ብርብራ አሁን አላሳወስኩትን ቅጠሉን የዓሳ ማስገሪያ ማለት ነው። ብርብራ ቅጠል ይባላል። ሰላም እንዴና ጠናና መልካም ስራ ላይ ናቸው። በነገራችን ላይ እንደወጣን አላየነውም ነበረ አላየሁትም ነበረ መልእክት ሲገባ ነው ፈገግታና ምግብ እየተገኘ ይሄ ደግሞ የኛ ቤተሰብ ነው። የኛ ቤተሰብ ነው ይሄ የኛው ወገን ነው የኛው ደም ነው ይላሉ ሰዎች ሁሉ። እንግዲህ ማህበረሰብ እንዲ ግን ይሄ ነገር እንዴ ነው? በቅጽበት የሆነ ነገር ነው። እሱማ ተችሯቸው ነው ከፈጣሪ ተገፍቶ መቶ የት እንዲ በደስታ እንትን እያሉ ነው የወንዛችን ይላሉ የወንዜ የወንዜ ቡቃያ እና መልእክታችን ገባት። የምራ እንትን እንዳለሁ ያሳያል እንዳለሁ ማለት ነው። እንዴህ ነገር ብዬ የሆነ ነገር እየነካከን ስለነበር አላየነው እና እናመሰግናለን። እንዲህም አድላለ የምር አላውቅም ነበር። አላውቅም ምን እንዳለሁ ነው። ወንድማችን ቃለ መጠይቅ እያደረጉለት ነው አሳት እና በልህ ነው። በቶሎ የተመለስ ነው። እዛው ነው ያጠመድነው፣ ላይቡን ማለት ነው። የትም አልሄድ ነው። እዛው አጠመድነው አሳ ነባሪዎች ጋር እያለን ለአሳ ነባሪዎቹ ማሳለ ነው። ምንድን ነው

እንደ ደነዘዛት ነች የምራር ተነሳች የሰላም አይደለም በቃ መጠየቅ አለብኝ እንትን በጣም ነው የምታሳዝነው አንቺን ገርሞኝ እኮ ነው አዎ እስኪ ይታይ ይታይ የሆነ ነገር ይታይ ይኔ ኔትወርክ ያው ነክተሸ አይሽ መዞር ጀመር

ልጃችንን ደግሞ ለብቻዋ ነ የዛው ትናንት እንዳወጣናት ለብቻዋ ነች። ተው እንጂ ተፋታ ከዚህ እንኳን ትንሽ እንቆይ እንጂ ትንሽ ይንፈስብንና እንሄዳለን። እዚህ ቦታ መገን እኔ ያለ እሺ

ኖር ብለናል፣ ኖር ብለናል። በውኑ ኖር ብለናል? እሺ እሺ እናመሰግናለን። አረፍ ብለናል ወጥ ብለናል። አንዳንዶች አሉ እንጂኖር ስንላቸው የሆነ መልስ አይሰጡን። አይ ይቅርታ የሚያስጠይቀው ሴትዮ ብባል ነበረ ሰውየ። ችግር የለም ቅርታ የሚያስጠይቀው ሰውየ ሳይሆን ሴትዮ ያለ ስማችን ስም ሲሰጠን ነው እና ምንም ማለት አይደለም። የምንድን ነው ንዴት ያሳዝናል። እኛ ግን ሰማለን ወይኔ፣ ትግር ምንድነው? የምንድነው ወይ ወታ ኔትወርኩ አላስወራንም በእውነቱ ኔትወርካችን ነው ልጅ። ተመለሰ ጥረን ግረን ጋጣሪ ማለት በእኛ ህይወት ነው የሚታወቀው። የምንኖረው ጋጥረን ነው የምንኖረው። መልእክት ተጽፎልናል። እናመሰግናለን። አይ ላማለ በሰማይ ወተቷን ማላይ እ እሺ እናመሰግናለን። ስሌት ይልቃል ከስሜት እውነት ነው። አንዳንዴ ስሜትን ተከትሎ እንደመጣለን ወይም የውስጣችንን ግፊት አሜን ብለን አይ ምን አለ ብታስጨርሰኛው አይ ምን አለ ብታስጨርሰኛውን አንብቤ ከልብ እናመሰግናለን።

እነዚህ ማለት በእውነቱ እያሰራን አይደለም። ስለዚህ ዛሬ መውጣት አለብን፣ ነገ ማስተካከል አለብን። አበዛው አበዛው በጣም እየጮሁ ነበር። አሁን ቀሳል ማለት ነው አሁን ሰከና አሉ። ድሮ ላይ ማለት ነው፣ ትውስታ ወደ ኋላ ተመልሰን የድሮ ሁኔታችን አዎ፣ ዘመኑ ሲቀየር ሁኔታችን አለ ግን እየሰራ አይደለም ኑሮ፣ አደለም ኑሮ፣ አደለም ከስነስርዓት ብንሰነባበት መልካም ነው። ከሚባለ በላይ ታሟል። አይ ኔትወርኩ እንዳጠቃላይ ጥሩ እንትን አይደለም። ምንድን ነው የሆነ እንትን አለ። ለመንግስት ሰብዬው ምንትን ብሏት። እንደውም ጤዛነሽ እንኳን ዘንቦብሽ ይባላል። በቃ ስለ መልካም ጊዜ ይሁን ከተሰማ በቃ በቃ ይህን ያክልምትና አላደከምኩኝ ስለነበረን ቆይታ እጅግ አመሰግናለሁ። ሰናይ ጊዜ አክባሪ ያክበረልን፣ ቸርተማኙ ቸር እንድታገኙ፣ መልካሙን ሹመቱን ሽሹ ሁሉ መርምሩ መልካሙን ያዙ። ክፋት ለማንም፣ በጎነት ለሁሉም ሰው። አይሙት በሰው ሰላም ለሰው ልጆች ሁሉ በሙሉ ይሁን። መልካም ጊዜ ይበቃል። በጣም በእንትም ብሏል ነውረዋል በጣም አነውረታ መልካም ጊዜ መልካም